ሸከም የተለያየ ክብር አግኝተዋል። እመቤታችንም መስቀሉም ኪሩቤልም ክብራ አግኝተዋል። ክብራቸው ግን የተለየ ነው። ይህቲ ታቢም ኪሩቤል ከኪሩቤል ማን ትበልጣለች? እመቤታችን ትበልጣለች። ስለዚህ ስለ መስቀልና ስለ እመቤታችን ስለ ቅዱሳት ስዕናትም አስተምረዋል። እነዚህ ሊቃውንቱ ይህን ካስተማሩ በኋላ መዛ ለመስቀል መስገድ ለመቤታችን መስገድ ለስዕል መስገድ እንዲገባ፣ በዚያ ወቅት አባ ጊዮርጊስ ዘጋስጫ ውዳሴ መስቀልን ሲጽፍ ሌሎቹ ሊቃውንት ደግሞ መስተብቅዕ ዘመስቀል ብለው እስከ ምክንያቱ ድረስ የምናከብርበትን ጽፈዋል። ስለዚህ መምህራነ ቤተ ክርስቲያን ስላዘዙን እንዳዘዙን ለመስቀልና ለመቤታችን ስግደት ምስጋና እናቀርባለን። በሚገባ በምክንያት በየዘርፉ እንድናከብር ታዝዘናልና፣ የተወደዳችሁ ክርስቲያኖች፣ ቤተ ክርስቲያናችን ስለ መስቀል ያላት ትምህርት፣ ስለ ድንግል ማርያም ያላት ትምህርት የተለየ የሚያልቅ ትምህርት ነው። መስቀሉን ሳንይዝ የምንፈጽመው የክርስትና አገልግሎት አለ። ሁሉም ላይ ያለ መስቀል ያለ ቡራኬ የሚሰጥ መንፈሳዊ አገልግሎት የለም። ያለ እመቤታችን ያለ ድንግል ማርያም ምልጃ ያለ ድንግል ማርያም ጸሎት ደግሞ የምንጸልየው ጸሎት አለ አልቦ ጸሎት በአልቦ ትንባሌ ዘይንበሌኪ ማርያም ዘይ አርግሎ አለ። ወደ ሰማይ የሚወጣ ከአንቺ አማላጅነት የአንቺ አማላጅነት ስንቅ ሳይሆነው ረዳት ሳይሆነው ጸሎቱ የሚያርግለት ስለቱ የሚሰማለት የሚሰማለት የለም። አምስት ሺህ አምስት መቶ ዘመን ጸሎታችን የማይሰማ ኃይላችን ደካማ ሆኖ ሲኖር አምላካችን እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደ እኛ መጥቶ እኛን ዘመድ አድርጎ ጸሎታችን የሰማን ችግራችን ያስወገደልን በእመቤታችን በኩል ስለሆነ የእርቅ ምክንያታችን የጎደሎ መሙያችን ከምድር ወድቀን ስኖር ወደ ሰማይ ያወጣንባት መሰላላችን ስለሆነ እና ከብራታ ለን እንሰግድላታለን ምስጋና ይሁን። ስለዚህ የተወደዳችሁ ክርስቲያኖች ለእመቤታችንና ለመስቀል በሚገባ እንሰግዳለን። መስቀሉ ደግሞ ዛሬ የእመቤታችን ጋራ የተቆራኘበት አንድ የሆነበት ባሉ የተባበረበት። መስቀሉ ከእመቤታችን እመቤታችን ከመስቀሉ ሩቅ አይደሉም። ጌታ መስቀል ላይ ተሰቀለና ወደ ቀኙ ዘንበል ሲል እመቤታችን መስቀሉ ስር ለእኛ እናት አድርጎ የሰጠበት ለዮሐንስ ደግሞ ለደቀ መዝሙር